ሮዛ እያሰበችው ያለመችው እቅዷ ሁሉ ተሳክቶላታል። አሁን ላይ ለጊዜው ያው ለሉሊት እናት የተናገረችው ንግግር የሉሊት እናትም ሮዛን በማመን ከዚህ በፊት ስለ ሮዛ ምንነት ስለማታውቅ ሁሉንም ነገር ለዴብ ደውላ ትነግረዋለች። ዴብም እባኮት ተረጋጉና እናውራ ቢላቸውም እሳቸው ግን በፍጹም አላምንህም። አንተን ከዚህ በኋላ አንተ አውሬ ነህ። ስለዚህ ልጅን ላክልኝ ትለዋለች። በፍጹም እባኮት ተረጋጉና እናውራ ቢላቸውም እሳቸው ግን ማዳመጥም ሆነ መረጋጋት አልፈለጉም። እሺ ብሎ እሱም ስልኩን ይዘጋዋል። ከምንም በላይ እያናደደውና እያበሳጨው ከእሱ ጋር እንደምትማግጥና እሱ የእሱ የጭንገረድ እንደሆነች ስለነገረቻቸው እሱን ስለተናገሩት ብቻ በጣም ተሰምቶታል። እሱም ያመነው የእውነት ሉሊት እንደዛ እንዳደረገችና እንደተናገረች እንዳወራች እጅጉን አሳምነው። ስለዚህ አሁን መሄድ አለብኝ ወደ ቤት ይላል ስልኩን ከዘጋ በኋላ። እናም ሕዋንም ተረጋጋ እንጂ ምን ሆነ ነው? አሁን እኮ ይመጣሉት እንግዶቹ። ስለዚህ እነሱን ማረፊያ ካስተካከል ነው በኋላ እንሄዳለን ብትለውም፣ በፍጹም አሁን መሄድ አለብን ይልና በችኮላ መኪናውን አስነስቶ ወደ ቤት ይሄዳል። ወደ ቤት ከሄደ በኋላ እከሌ ከሌም አላለም የእሷን ልብስ ብቻ በፌስት አላደረገና አንቺ እነ ያለና እየጎተተ እጇን ይዞ ወደ ውጭ ያወጣታል። ቆይ ምን ነው ወንድሜ ብትለውም ወንድሜ አትበይኝ፣ እኔ ወንድምሽ አይደለሁም። የታቀኛለሽ አላቅሽም ይህንን ነገር ማሰብ እየነበረብሽ መጀመሪያ ነው ለእናትሽ ከማውራትሽ በፊት ይላታል። እንዴት እኔን አንቺ በዚህ ልክ ተጠረጥርኛለሽ? እንዴት በዚህ ልክ እኔ ጎበዝና ምስኪልሽ ስለነበርሽ አንቺን ለለውጥና ለእድገት ነበር እያገዝኩሽና እየረዳውሽ የነበረው። አንቺ ግን ያወራሹ አፈርኩብሽ። በጣም ባለጌነሽ። ደግሞ ወንድሜ ትይኛለሽ እንዴ? ይላታል። ወንድሜ እየገባኝ አይደለም አሁንም እያወቅኩ አይደለም። ስለምን እንደሆነ እንደዚህ የምታደርገው ስትለው፣ በፍጹም እሱም ሊረዳት አልቻለም። ዙሮ ብቻ ግን ከዚህ በኋላ እኔናንቻ አንተዋወቅም፣ አታውቂኝም፣ አላቅሽም። መጀመሪያ ለእናትሽ ስትናገሪ ነበር ይሄ እንደሚመጣ ማሰብ የነበረብሽ ይላታል ወንድሜ። የምን እያወራህ እንደሆን አልገባኝም ብትለውም ሉሊት ለማስረዳት ብትሞክርም በፍጹም እሱ ግን እናትየው የተናገሩትን ነገር ነበር ያመነው። በሰዓቱ በይና ውጪ ይልና እየገፈተረ ከቤት አስወጥቶ የውጩን በር አስወጥቶ በር ይዘጋባት እና እሱ ይመለሳል ግን በሩን ከዘጋባት በኋላ ሰላምም የለውም ቁጭ ብሎ ቢያስብም ምንም ቢልም እንዴት እንደዚህ ሊደረግ ይችላል እንዴት እንደዚህ ልትል ትችላለች ይላል እውነት እናትየዋ እውነት መስሏቸው ያንን ስለተናገሩ እናት እንዴት በዚህ ልክ ለእናቷ እንዴት አምና ይህን ነገር ትነግረታለች እርግጠኛ ነኝ እናትየዋም ፈጥራት ታወራም ይህንን ነገር ልጇ አደውላ ስለነገረቻት ነው እንጂ እኔ በሮዚ ላይ እኔ በሚስቴ ላይ አይደለም የሷን ቀሚስ ለመግለብ ይቅርና ለምንም ነገር አስቢያት አላቅም ልጅቷ ጎበዝ ና ጠንካራ ስለነበረች እሷን ለማገዝና ለመርዳት ነበረ የምጥረው እንጂ ጭራሽ ለእንደዚህ አይነት ነገር በፍጹም አስቢያት እኳ አላቅም እያለ ለ ህዋን ይነግራታል ህዋንና ሮዛም ተከትለውት ወጥተው ነበረ እናንተ አያገባችሁም፣ ወደ ውስጥ ግቡ ብሎ አንዴ ሲጮህባቸው ሁለቱም ወደ ውስጥ ይገባሉ። ግን ህዋን ደግሞ ወደ ሮዛ መኝታ ቤት ትሄዳለች። ሮዛ ቁጭ ብላ እያለም አሁን ተሳክቶልኛል፣ እቅዴ ሁሉ እየተሳካልኝ ነው። አሁን ሮዛ ኑሪ ጎበዝ፣ እኮንሽ አንቺ ስትል ራሷን እያሞገሰች ቁጭ ብላለች። ከዛም ህዋንም ወደዛ መኝታ ቤት ትሄዳለች። ስትሄድ በጣም ትደነግጣለች። ሮዛ እንዴ፣ ምን ነው ደነገጥሽ ስትላት አረን፣ ያልደነገጥኩም ደነገጥኩ እንዴ ስትል ትመልስላታለች። ወይ ሮዚ እኔ የማቃት ሮዚ እኮ አይደለሽም፣ ግን ምን እየሆንሽ ነው ስትላት፣ ምን ሆንኩኝ? ያው የምታቀኝ ሮዚ ነኝ ትላታለች። ሔዋንም ሮዛን እኮ የማቃት በፊት ጎበዝ፣ ጠንካራ፣ ደፋር ምንም አይነት ፍርሃት ፊቷ ላይ የማይታይባት ጎበዝ ሴት ነበረች ያች ሮዛ ግን ቆይ የቴዳ ነው ስትላት፣ አሁንም ያች ሮዛ ነች፣ እንደውም የሚጨበጨብላት ሮዛ ናት። አሁን ላይ ያለችው በጣም ጎበዝና ጠንካራ ነች፣ መቼም የማትፈራ ትላታለች። በፍጹም ያች ሮዛማ የለችም ስትል፣ አቤት ለምን እንደዛ ልትይኝ ቻልሽ? በፍጹም ያች ሮዛ የለችም። ግን አንድ ነገር ልጠይቅሽ ስትል፣ እኮ ምንድነው የምትጠይቅኝ? ትላታለች። ቆይ ደስተኛ ነሽ እንዴ በሷ መሄድ ስትላት፣ እንዴት ልደሰት እችላለሁ? በአንድ ባል ሀገር ሄደች፣ ቀረች፣ ምኗ ሲቀርብኝ ነው? እኔ ምን አስጨነቀኝ? ስትል ትመልስላታለች። ግን ያንቺ እጅ እዚህ ውስጥ የለበትም ስትል፣ እኮ ለአንዲት ባል ሀገር ምን ብዬ ነው የኔን እጅ ዛ ውስጥ ማስገባው? ለአንድ ተራ ባል ሀገር እንዴት እንደዚህ ላደርግ እችላለሁ? ትላታለች። ይህን ህዋንም ነግሬሻለሁ ግን ሮዛ እጅሽ እዚህ ውስጥ ካለበት አስቢበት ስትል እሷም ዝታባት ወታ ትሄዳለች። በዛን ሰዓት አንቺም ቆይ በተራ በተራ ትወጣላችሁ እዚህ ቤት። እውነት ዲብ እንደዛሬ አስደስቶኛ ያቅም ዲስ በጣም ጎበዝና ጀግና ነው እያለች ከቤት ወጣ ስለነበር ስትመለስ በዛን ሰዓት መጀመሪያውኑ እኔም መውጣት ይኖርብኛል። ዛሬ ሎሊትን ካስወጣች ነገ እኔንም ታስወጣኛለች በማለት በማለት ባንቴሮም የራሱን ሀሳብ እየወሰደ ነው። ምክንያቱም እኔም ዛሬ በገንዛ ፈቃድ መውጣት አለብኝ ከዚህ ቤት፣ በማለት ሲወጣ ዴብ ያገኘዋል በር ላይ። ወዴት ነው ሲለው፣ ዛሬ ጨክነህ እያችን ምስኪን ልጅ አውጥተ ጥላት የለ እኔም ወጥቼ ከመጣሌ በፊት በጊዜ ራሴን መረፌ ልፈልግ ብዬ ነው ይለዋል። በፍጹም እንደዛ አይሆንም። ሉሊት እኮ እንደዛ አላደረገ። ሉሊት እየወጣችሁ በራሷ ጥፋት ነው። እኔ የሷን ቀሚስ ልገልብ ሳይሆን ያወራችሁ ነገር ስላናደደኝ ና ስላበሳጭ ነው ሄደችው። ስለዚህ እኔ ያንን ሰው ከምታገባ ብዬ ለውጥና ለዕድገት ነው እንጂ ያመጣሁት ለእንደዚህ አይነት ነገር አላመጣሁም፣ ሲል በፍጹም ተሳስተሃል፣ ዴብ መጀመሪያ ማዳመጥ ነበረብህ በችኮላ ብዙ